አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የረጃል እንደ ሀያት ቤተሰቦቼ ባላችሁ በሰላማችሁ ብዙ ትረፍረፍ ይበልልኝ። ሀዩዬ ወዬዬ አህርኝ ምን ጠፋሽ አይባልም። ምንድነው እንደዚህ አነፋፋሽ? ያው ፈርሽ አትሉም አትሉ ጥያቄ ጥያቄ ጠይቁን እንጂ እማህም የቻናሌ ቤተሰቦች ልጅ ያለውም ልጅ ይረዳል። ችግር የደረሰበትን ችግር የደረሰበት ሰው ይረዳልና አንድ ሹ ሁሉ የሆነ እንደስሚ የሆነ ወሬ ይዤላችሁ መጥቻለሁ። እቺ ቪዲዮ እንደገባችሁ ላይክ አርጉ። ላይክ ያደረገ ሼር ያደረገ ያ ረቢ ያለ ከሙሲባ አላህ ያደረቀ እጁ ሁሌ የሰው ውስጥ እንጂ ተቀባይ አላህ እንዳያረገው አሚን በሉ። ዱዓ ትንሽ የለማ ነግራችኋለሁ። እና ወላሂ ቪዲዮ ለጓደኞቻችሁ በዋትስአፕ በቴሌግራም ሼር አርጉላቸው። አጭር ቪዲዮ ነው መቀርጸላችሁ ቢዚ ከመሆኑ ያንጻር ማለት ነው። ምንድነው ማለታቸው አይቀሩም። ቪዲዮ በደንብ ስሙት። እንደነገርኳችሁ ሼር አርጉት። ኢንሻአላህ ለእናንተ ተጠቅማችሁ የሚለውን እንዲሽኩላቸዋሉ ያው ቪዲዮ እየቀረጸናል እያያችሁ ነው። በጣም ቢዚ ከማዋቀ ሰው ሀገር ከልጅ ጋር ስራ ጋር ያው ልጅ ያለው ነው የሚረዳ አትረዱም። የሌላችሁ አላህ ይስጣችሁና ልጅ ስጣችሁና በኋላ ትረዱን አላችሁ ማለት ነው። እና እንሻላ ዋና ዋና እናንተ ይጠቅማችኋል ብዬ ያሰብኩትን ቪዲዮ እንደዚህ የቀርጽላችኋሉ ማለት ነው። እና በዚህ አጋጣሚ ወላይ እንኳን ደስ አላችሁ። በጣም ደስ የሚል ፍርሳ ነው። የሳዑዲ አረቢያ መንግስት ብዙ ህግ እያወጣ ነው። ያው ብር ፈልጎ ነው ለኛ በአዝንም ብር ፈልጎ ነው። ስለዚህ ብዙ ህግ ወጥቷል። ኡምራ ለመጣችሁት ለኡምራ ቻንስ፣ ዚያራ ለመጣችሁ ለዚያራ ቻንስ፣ ጠፍቶ ለሚሰሩትም ቻንስ ወጥቶላችኋል። ብር ለሌላችሁ በብድር እቃማ እንደላ ያሰሩ ብዙ ቻንስ የሰጠ ነው። አሁን የመጣው ደግሞ ቻንስ እኛ ለማዳም ልጅ ላለን ለማዳም ቅመሞች ነው። እንኳን ደስ አላችሁ ወላ። በድጋሚ እች ቪዲዮ አሁንም ሼር ላይክ አድርጉልኝ እና ውዶችዬ ምንድነው የወጣው ቀረር አወል ሼ መካ ያላችሁ ሰዎች ጅዳ መሄድ አይጠበቅባችሁም። የጅዳ ኤምባሲ ቆንሲላ እዚህ እኛ ጋር መካ ተከፍተዋል። ነገ ዛሬ አሉ መሰለኝ ዛሬ አለ፣ ግን እስከ መቼ እንዳሉ አላሁ አእለም፣ ግን መምጣታቸው ነው ማውቀው። ቶሎ ብላችሁ ልስባሴ መቁረጥ የምትፈልጉ ሰዎች ኑና የመካ ሰዎች ለስባሴ ቁረጥ ማለት ነው። ታኒ ሼ አክባሩ ደግሞ ምንድን ነው ማለት ሺ አይቀርም። አብሽሩ ልነግራችሁ ነው። ይቃማ በፊት ያው ታውቃላችሁ፣ ይቃማ ያላት እናት ልጆቿን ይዛ መግባት አትችልም ነበረ። አሁን አዲሱ ህግ ደግሞ እናት ይቃማ ካላት ልጆቿን ይዛ መግባት ትችላለች ማለት ነው። ማሻላ ተባረካላ። በጣም ደስ የሚል ነው። እንዴት ነው ማለታችሁ አይቀርም። ያው አንቺ ይቃማ ካለሽ ባሌ ባሊሽ፣ ምሳሌ እዚህ ከሆነ ባሊሽ እዚህ ከሆነ አይቻልም። ባሊሽ ተይዞ ገብቶ ከሆነ ወይም ደግሞ ባሊሽ እዚህ ከሆነ ያው በቃ አገር የገባ እኔ ብዙ እንትን አመት አልፈልግም አገር የገባ ቤተሰብ ካላችሁ እሱን እንትን ብላችሁ አገር ገባ ልስባሴ ትጠየቃለች ምሳሌ አሁን ባልሽ ተይዘው ገባ ብለሽ ካመለከትሽ የገባበት ወረቀት ትጠይቅ ያለሽ አንቺ ደግሞ የዛን ያው አላርለ የእሱን ተጠቅመሽ ልጅሽን ይዘሽ ትገባ ያለሽ ከዛ አንቺ ትመለሻለሽ ማለት ነው ያኔ አባባሌ ምንድን ነው ለሰው የምሰጠውን ለሰው አራት ሺ አምስት ሺ የምሰጡትን ልጃችሁ ራሳችሁ ይዛችሁ ገብታችሁ ከዛ መመለስ ትችላላችሁ ማለት ነው። በጣም ደስ የሚል ቻንስ ነው። ቪዲዮ ላይክ፣ ሼር አድርጋች ለሰዎች አድርሱት። ካልገባችሁ እንሻላህ ድጋሚ ቪዲዮ እሰራላችኋለሁ። አሁንም አብራራለሁ። ኢቃማ እናት ካላት ልስባሴ ቆርጣ ልጆቿን ይዛ መግባት ትችላለች። ባሏ ተይዞ ከገባ ካልገባም ያው አላርላ ዘዴ ፈጥራችሁ ሁን እንትን አልልም እና ቪዲዮ የዛሬ ይሄ ይመስላል። በሌላ ቪዲዮ እስከምትመጣ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።